የፍሮንታል ሎብ ዲሜንሺያ ምልክቶች ምንድን ናቸው? ፍሮንታል ሎብ በአንጎል ፊት ተገኝተዋል እና አንድ ሰው ፍሮንታል ሎብ ዲሜንሺያ ካለው አንዱ የማይታገድ ነው። ስለዚህ በሌሎች ፊት ምን እንደማይደረግ አያውቁም። ስለዚህ ሰው በህዝብ ፊት ሽንት ሲላላ ማለት እንደምታውቁት ሊሆን ይችላል፣ እንኳን በተገቢ ሁኔታ ሳይለብስ አንዳንድ ጊዜ ያልተገባ ሳይሆን ሳይታሰብ ሳይሳቅ ወይም ሳይሰቅ ሳይሰቅ ሊሳቅ ይችላል። እና ከዚያም በራሳቸው ላይ የተመሰረተ መሳሰሉ እንደሚታዩ ይመስላል ስለዚህ በራሳቸው እንቅስቃሴ ላይ ዝቅተኛ እንደሚሆኑ እና በሌሎች ላይ እንደማይገኙ ሊሆን ይችላል። እና ሁለተኛው ነገር ደግሞ የሽንት መቆጣጠር እንደማይኖር ሊሆን ይችላል። ስለዚህ የሽንት መውጣት ሊኖርባቸው ይችላል። እና አንዳንድ ጊዜ ፍሮንታል ሎብ በንግግር ውስጥ ይሳተፋል። ስለዚህ የቋንቋ ችግር ሊኖርባቸው ይችላል። ምናልባት በመናገር ችግር ሊኖርባቸው ይችላል ና በመረዳት ችግር ሊኖርባቸው ይችላል። ከእነዚህ ምልክቶች ማንኛውንም በቤተሰብ አባሎ ላይ ካይ ነው፣ እባኮትን ኒሮሎጂስት ያማከሩ። ምክንያቱም በትክክለኛ ግምገማ ላይ እንደ ምሳሌ የአእምሮ ስካን እና ሌሎች ሙከራዎች በመውሰድ ሙሉ የሆነ ምርመራ ማድረግ እንችላለን። እና ከዚያም ህክምና ማቅረብ ይቻላል።